እንዴት ናችሁ ቤተሰቦች? ሀቤል ስፖርት ላይ ትገኛላችሁ። ዛሬ ደግሞ የማንቸስተር ዩናይትድ ንብረት የነበሩ ነገር ግን ከክለቡ ጋር የተለያዩ ሁለት በዚህ ሰዓት ላይ በአውሮፓ በጣም ጥሩ ጊዜን እያሳለፉ የሚገኙ ተጫዋቾችን እንመልከት። ማርከስ ራሽፎርድ እና እንዲሁም ደግሞ ራስመስ ሆይሉንድ። ምናልባት በርካታ የሚባሉ የእግር ኳስ ቤተሰቦች በዚህ ሰዓት ላይ ጥሩነታቸው ምናልባትም በማንቸስተር ቢሆኑ ኖሮ ይህንን ብቃት ላይ ያሳዩ የሚችሉባቸው ድሎች እጅግ በጣም ሰፊ መሆናቸውን በደንብ በአግባቡ የሚረዱ ነገር ግን ደግሞ በሄዱባቸው ክለቦች የተሻለ ጊዜን እያሳለፉ ስለመሆናቸውም ጭምር በአጽንኦት የሚመሰከሩላቸው አይነት ተጫዋቾች ናቸው። ቀዳሚው ጉዳያችን የሚሆነው የማርከስ ራሽፎርድ ጉዳይ ነው። በተለይ በተለይ ደግሞ ባለፉት የቅርብ የባርሴሎና ጨዋታዎቹ በጣም አስደናቂ ጊዜን እያሳለፈ ነው የሚገኘው። ምሳሌ ባርሴሎና ከቫሌንሲያ ጋር በነበረው ጨዋታና ስድስት ለባዶ በተጠናቀቀው መርሃ ግብር አሲስት አደረገ። ከዛ ደግሞ ምናልባት ራሳቸው አንሲፍልክ የፊት መስመር ተጫዋቾች ጎሎቹን ሲያስቆጥሩ ለነሱ እጅግ በጣም ጥሩ ነው። ይህንን በማስመልከቱ ብዙ አልገረመኝም አልደነቀኝም ብለው ባሉበት ጨዋታ ላይ ደግሞ የጨዋታው ኮከብ የነበረው ተጫዋች እርሱ ነበር። ባርሴሎና ከኒውካስል ዩናይትድ በሰንት ጀምስ ፓርክ ያከናወኑት የአውሮፓ ቻምፒዮንስ ሊግ የመጀመሪያ መርሃ ግብር ላይ በዛ ጨዋታ ላይ ሁለት ጎሎችን አስቆጠረ። የጨዋታው ማን ኦፍ ዘማች እርሱ ነበር። ዲሳይሲቭ የሆን ሁለት ጎሎችን አስቆጠረ። ቀጠለና ከሄታፌ ጋር በነበረው ጨዋታ ላይ ምናልባት እሳቸው በቋሚነት ያላስጀመሩ ጨዋታ ነበረ። እንዲሁም ቅጣት አስተናግዶ ነበር። አንዱ ምክንያት ምንድን ነው? ከዚህኛው የቻምፕስ ሊግ መርሃ ግብር በኋላ ዘግይቶ ወደ ልምምድ ማዕከል በማቅናቱ ምክንያት። ሃንሴፍሌክ ደግሞ ዘንድሮ የትኛውም ተጫዋች የልምምድ ማዕከል ላይ ሲደርስ የሚዘገይ ከሆነ በመጀመሪያው ላይ ናፓቸው እንደማይጀምር ይፋ አድርገው እንደነበር ይታወቃል። ያንኑ ህግ ነበር ማርከስ ራሽፎርድ ላይ ሲተገበር የተመለከት ነው። ነገር ግን ተቀይሮ ወደ ሜዳ ገባ። እንዲሁ ደግሞ ባርሴሎና ምናልባትም ቀደም ብሎ ጎል ተቆጥሮበት በኋላ ላይ ያሸነፈው ጨዋታ ከሩያል ኦቪዬዶ ጋር የነበረውን ሶስት ላይ አንድ ሲያሸንፍ አሲስት አደረገ። እንዲሁ ደግሞ ባርሴሎና ከሪያል ሶሲዳድ አሲስት፣ እንዲሁም ደግሞ ከፓሪሳን ጀርመን በተሸነፈበትም የአውሮፓ ቻምስ ሊግ መርሃ ግብር አሲስት ማድረግ ቻለ። እንደ አንድ ተጫዋች በውሰት ውል ደግሞ እንዳቀና ተጫዋች የራም የማርከስ ራሽፎርድ ያለፉት ጨዋታዎች የቁጥራዊ ስታሲክስ እንዲሁም በሜዲያ ላይ የሰጣቸው የሚገኙት ቁጥሮች በጣም በጣም አስገራሚ የሆኑ የተመለከትን ነው የምንገኘው። እንዲያውም ባለፉት ስድስት የባርሴሎና ጨዋታዎች በሁለት ጎል እና በአራት አሲስቶች ከየትኛውም ተጫዋች በላይ በቡድን ውስጥ በጎሎች ላይ በቀጥታ ተሳትፎ ማድረግ የቻለ ብቸኛው ተጫዋች ነው። እና ናይንን ስትመለከቱ ደግሞ በጣም አስደናቂ ጊዜን እያሳለፈ ነው የሚገኘው። አስራ አንድ አጋጣሚዎች ላይ የተሳኩ ድሪብሎችን ማድረግ ችሏል። አስራ አምስት ቁልፍ የሚሆኑ ኳሶችን ደግሞ ለቡድን አጋሮቹ አመቻችቶ ማቀበል ችሏል። ምናልባት በባርሴሎና ቤት ውስጥ እያሳለፈው ከሚገኘው ቆይታ አንጻር ቀደም ሲል እንዳልኳቸው በዘጠኝ ጨዋታዎች ነው እንግዲህ እነዚህ የስድስት ጎሎች ላይ በቀጥታ ተሳትፎ ማድረግ የቻለው። ኦፍኮርስ ይጠበቅ እንደነበረው ለምሳሌ አንቶኒ ኤላንጋ ከዩኒየን ሴንት ጊሎይስ ጋር በነበረው ጨዋታ በጣም አስደናቂ ጊዜን ማሳለፍ ይችላል። በኒውካስል ዩናይትድ ማኖፍ ዘማችም ጭምር ተብሎ ተመረጠ። እንዲሁ ደግሞ ራስመስ ሆይሉንድ በራሱ ክለብ ናፖሊ ከስፖርቲንግ የጨዋታው ማኖፍ ዘማች ተብሎ ተመረጠ። ማርሴል ዛቢትዘር ማኖፍ ዘማች ተብሎ ከአትሌቲክ ክለብ ጋር በነበረው ጨዋታ የተመረጠ ተጫዋች ነበር። ማርከስ ራሽፎርድም እንዲሁ ከኒውካስል ጋር በነበረው ጨዋታ ማን ኦፍ ዘ ማች ተባለ። እንዲሁ ደግሞ አሁንም እየተመለከት ናቸው ያሉት የማንቸስተር ዩናይትድ ተጫዋቾች በዚህ መልኩ እየቀጠሉ ይገኛሉ። ይህንን ስትመለከቱ የቀድሞ የዩናይትድ ተጫዋቾች ከዩናይትድ ውጭ ባሉ ክለቦቻቸው ላይ ያሳለፉት የሚገኘው ጊዜ በጣም ወርቃማ ነው ማለት እንችላለን። ስለዚህ ማርከስ ራሽፎርድ ምንድን ነው በባርሴሎና ቤት ውስጥ እያገኘ የሚገኘው ጉዳይ ብላችሁ ስትጠይቁ በጣም የተሻለ መነቃቃት በጣም የተሻለ የመጫወት ፍላጎትን እያሳየ የሚገኝ ተጫዋች፣ በተሻለ መልኩ ደግሞ በዛ ቡድን ውስጥ የቋሚነትን እድል የማግኘት እድል እንዲኖረው በሜዳ ውስጥ የሰጠው የሚገኘው ሚኒንግ ያለው የጨዋታን እንቅስቃሴ እያስተዋለን እንገኛለን። የማርኮስ ራሽፎርድ የ2022/23 የውድድር ዓመት በጣም በጣም በኬሪየሩ አስደናቂ የሚባለው ነው። 30 ጎሎችን ያስቆጠረበት፣ 12 ኳሶችን አመቻችተው ያቀበለበት በእርሱ የእግር ኳስ ኬሪየር በአርባ ሁለት ጎሎች በአንድ ሲዝን ተሳትፎ ማድረግ የቻለበት የነበረ ነው። ነገር ግን ይሄኛው ጉዳይ 26 ሚሊዮን ፓውንድ ብቻ ባርሴሎና አውጥቶ ይህንን ተጫዋች በቋሚነት የማዘዋወር እድል እንዳለው ደግሞ ስትረዱ፣ ለማርከስ ራሽፎርድ የተሻለ የወደፊት ጊዜ በደንብ እየመጣ ስለመሆኑ ማሳያ ይመስላሉ የባርሴሎና ያለፉት ቆይታዎቹ እናም ካለፉት ዓመታት አንጻር ከተመለከት ነው ራሺ በጣም በጣም ጥሩ ጊዜን እያሳለፉ ከሚገኙ የቀድሞ የማንችስተር ዩናይትድ ንብረት መካከል አንዱ መሆኑን ደግሞ እየተመለከተን እንገኛለን። ባርሴሎና ቤት ውስጥ የሆነ ነጻነት ያገኘ ተጫዋች ነው። እርሱም እንዲለው ቡድን ውስጥ ያሉት ወጣት ተጫዋቾች፣ እንዲሁ ደግሞ የመጫወት ፍላጎት ያለው እንዲሁም ደግሞ እንዲያውም ብዙዎች እንደሚናገሩት ባርሴሎና በጣም ጥሩ በሚባለው ፒክ ብቃቱ ላይ ወይም አሁን በሚገኝበት ወቅት ላይ የሚገኝ ቡድን አይደለም። ይሄ የብቃታቸው ጣሪያ ላይ የሚገኙ የቡድን ግንባታ ላይ አይደለም። ይልቁን ገና ሲዝኑ እንደመጀመሩ መጠን ባርሴሎና ከዚህ በላይም ጭምር ተሻሽለው መቅረብ የሚችል ቡድን ስለመሆኑ በርካታ የባርሴሎና ደጋፊዎች ይህንን ሐሳብ የሚጋሩት ሆኖ እንመለከተዋለን። ከዚህ መነሻ የማርከስ ራሽፎርድም ጭምር መሻሻል ከዚህ በኋላ በተሻለ መልኩ መጓዝ እንደሚችልም ጭምር እንረዳለን ማለት ነው። ገና 27 ዓመቱ ላይ ነው። ነገሮች እሱ በሚፈልጋቸው መልኩ አይደለም ተጉዘውለት የተመለከት ነው። ካለፉት ሰባት ተጫዋቶቹ በስፔን ላሊጋ ጥሩ ጊዜን እያሳለፈን የሚገኘው ሶስት አሲስቶችን አድርጓል። ምንም እንኳን በስፔን ላሊጋ ጎሎች ላይ ተሳትፎ መኖር ባይችሉም ወደ ባርሴሎና ካቀና በኋላ በብዙ ክራይቴሪያዎች የተሻለ ጊዜን እያሳለፈ ነው የሚገኘው። ወደ 88 በመቶ የሚሆኑ ኳሶችን ቻንስክሬት በማድረግ የተሻለ ነው። ኤሪያል ዱዋሎች በአንጻራዊነት ምንም እንኳን የመርከስ ራሽፎርድ ድሪብሊንጎቹ ሆነ የሆኑ ሰዓት ላይ ፓሲንግ አክሬሳቸው በመጠኑም ቢሆን ወርደው እንመለከታቸዋለን ግን የሚሞክራቸው ሙከራዎች በፐርሰንቴጅ ሲቀመጡ ወደ ዘጠና በመቶ ናቸው። ጎሎች ላይ በቅርብ ጊዜ ያሉት ከሙከራዎቹ አንጻር ወደ 87 በመቶ እንመለክተዋለን። ዲፌንሲቭ ላይ ደግሞ ቡድኑን እያገዙ ከሚገኝ ተጫዋች መካከል አንዱ ሆኖም እንመለክተዋለን። ከዚህ ቀደም ባርሴሎና በአማራጭነት እንደነ ላሚኒ ማል ያሉ ተጫዋቾችን መጎዳትን ተከትሎ ወደ ሜዳ እንዲገባ የሚደረግ ነገር ግን አሁን ላይ ሁለቱንም በአንድ አጋጣሚ ወደ ሜዳ ጨምር ይዘው በመግባት ቡኑን ሲጫወቱ እንመለከታለን። ይህን ለምሳሌ በቅርቡ እንኳን የሪያል ሶሲዳድን ጨዋታ ስትመለከቱ አንደነ ባርዳግጂ ፈርናንዴዝ፣ ራሱ ራሽፎርድ፣ ሮበርት ሌዋንዶስኪ ሆነው በጋራ በአራት ሁለት ሶስት አንድ በቋሚነት የጀመሩበት ጨዋታ እንደነበር ታስታውሳላችሁ። ከሪሎ ቬዲዮ ጋር በነበረውም ጨዋታ እንዲሁ ማርከስ ራሽፎርድ፣ ራፊኒያ፣ ኦልሞ እንዲሁ ደግሞ ራሱ ማርከስ ራሽፎርድ ከፌራን ቶሬስ ጀርባ ሆነው የጀመሩበትን ቅጽበት ስታስተውሉ ተጫዋቹ በደንብ ሜዳ ውስጥ ነፃነት ተሰምቶት በተሻለ መልኩ ጨዋታውን ማድረግ የሚችል ተጫዋች ስለመሆኑ በደንብ መመስከር እንችላለን። እንዲሁ ደግሞ ቀደም ሲል ባነሳ ነው ይበልጥ ደግሞ በርካታ ጎሎችን አስቆጥረው ባሸነፉት የቫሌንሲያም ጨዋታ ላይ እንዲሁ ከሎፔዝ ባርዳግዢ ራሱ ማርከስ ራሽፎርድ ከፈይራን ቶሬስ ጀርባ ሆኖ በሜዳ ውስጥ ሲያገለግሉ እንደነበር እየተመለከትን እንገኛለን። በበርካታ ጨዋታዎች ላይ ምንም እንኳን ባለፉት ሁሉም ጨዋታዎች ማለት በሚያስችል ደረጃ ሙሉ ዘጠና ደቂቃዎችን የማጠናቀቅ እድል እየሰጡት መሆን ባይችልም ተጫዋቹ ግን በሜዳ ውስጥ እያሳለፈው የሚገኘው ጉዳይ በተሻለ መልኩ ለአሰልጣኝ ሀንስ ፌሊክ ብዙ የመጫወቻ እድልን እንዲያገኝ ያስቻሉት እንደሆነ እየተመለከተን ነው። አንዱ ተጫዋቹ ቨርሲቲሊቲ ብዙ በተሻለ መልኩ በባርሴሎና ቤት ውስጥ እንዲጫወት የሚያስችለው ነው። በቀጥታ መጫወት የሚችለው የሌፍት ዊንግ ሌፍት ዊንገር ሆኖ ነው መጫወት የሚችለው። ከዛ ታኪንግ ሚድፊልደር ሆኖ አስር ቁጥር ቦታ ላይ መጫወት ይችላል። በአንዳንድ አማራጮች ግዴታ በሚሆንበት ሰዓት ላይ ራይት ዊንገር ሆኖ መጫወት ይችላል። ቀይ መስመር ላይ ፊት መስመር ደግሞ ዘጠኝ ቁጥር ሆኖ መጫወት ይችላል። በአራት አማራጮች ቡድኑን የማገልገል እድል ይኖረዋል ከማርከስ ራሽፎርድ የመጫወት እድል አንጻር። ነገር ግን በእስካሁኑ ቆይታ ያው እየተመለከተን እንደምንገኘው ባርሴሎናም ካለው አማራጭ ሌፍትዊንግ ሆኖ ከሶስቱ ከአጥቂ ጀርባ ከሚጫወቱ የመስመር የአጥቂ ስፍራ ተጫዋች መካከል አንዱ በመሆን ቡድኑን የሚያገለግል ተጫዋች እንደሚሆን በሜዳ ውስጥ ኤክስፔክት ይደረጋል። ያንንም ነው እያደረጉ የሚገኙትና ማርከስ ራሽፎርድ በተሻለ መልኩ በነፃነት ባርሴሎና ቤት ውስጥ እያሳለፉ የሚገኘው ጊዜ ብዙዎች ዘንድ በራሺ በኩል የመጫወት ፍላጎትንም ጭምር ሜዳ ውስጥ እያስመለከተን ስለመሆኑ በርካታ የእግር ኳስ ተመልካቾች የሚመሰክሩለት አይነት ተጫዋች ሆኖ እያስተዋል ነው እንገኛለን። ይሄ ለራሽፎርድ እየወረደ ለመጣው ምናልባትም ራሺ የመጨረሻ እግር ኳስ ኬሪርን እያሳለፈ ነው የሚገኘው፣ ዳግም በትላልቅ ቡድኖች የመጫወትን እድል ላያገኝ ይችላል የሚሉ ስጋቶችን ይዘው ለነበሩ ሰዎች ምናልባትም በተቃራኒ መልኩ ስለመቆማቸውም ጭምር የሚያሳዩ ይመስለኛል። የዩናይትድ የፊት መስፈር ተጫዋቾች ለምሳሌ ብሪያን ምቤሞ፣ ቤንሃሚን ሴስኮ እና እንዲሁ ደግሞ በማንቸስተር ዩናይትድ አዲስ ከፈረሙ ተጫዋች መካከል ማቲያስ ኩኛ ያሉ ተጫዋቾች በእስካሁን ቆይታቸው ሶስት የሚጠጉ ጎል ላይ ተሳትፎ ያደረጉ ተጫዋቾች ናቸው። ነገር ግን መርከስ ከእነሱ በተሻለ በሰባት ጎሎች ላይ ተሳትፎ ማድረግ የቻለ የፊት መስመር ተጫዋች ነው። ይህንን ስታስተውሉ ዩናይትድ ላይ የሚገኙ ተጫዋቾችን በእጥፍ የሚበልጡ ከቡኑ የወጡ ተጫዋቾችን ደግሞ በጎል ተሳትፎ ላይ ያላቸውን ቆይታ በጣም በጣም መደነቅ ያለበት ይመስላልና ራሽም ያንኑ ነው ያየን የምንገኘው በተለይ ፊት መስመር ላይ ለሚገኙ ተጫዋቾች በተሻለ መልኩ ጎሎችን እንዲያስቆጥሩ ይሄ ራስ ወዳድ ከመሆን በተሻለ መልኩ ለጎል የሚሆኑ ኳሶችን የማቀበል ረሀብተኛ ሆኖ የተመለከት ነው ነው የምንገኘው እና ይሄ በቡድን አጋሮቹም ራሱን በአሰልጣኙም ጭምር እንዲወደድና እንዲደነቅም ጭምር ያደረገው አጋጣሚ መሆኑን እያስተዋለን እንገኛለን። ሶ ማርከስ ራሽፎርድ የተሻለ ጊዜን በባርሴሎና ቤት ውስጥ እያሳለፈ የሚገኝ ተጫዋች መሆኑን እየተመለከተን እንገኛለን ማለት ነው። ሌላኛው የምንመለከተው ጉዳይ የራስመስ ሆይሉንድን የተመለከተ ጉዳይ ነው። ምናልባት በዚህ ሰዓት ላይ ሌላው ከማንቸስተር ዩናይትድ ወጥቶ በርካታ የሚባለ እግር ኳስ ተመልካቾች በፍጹም መውጣት የሌለበትም ዩናይትድ ቤት ውስጥ መቆየት ነበረበት ነገር ግን በዩናይትድ ቤት ውስጥ ካሳለፈው ጊዜ አንጻር ደግሞ በናፖሊ ባለፉት ጥቂት በሚባሉ ጨዋታዎች ብቻ እያሳለፈው የሚገኘው ጊዜ እንዲደነቅ የሚያስቻለ ይመስላል። በእርግጥ በጣም በጣም አስደናቂ የሚባል የእንግሊዝ ፕሪሚየር ሊግ ያለፉትን አስር ዓመታት ቁንጮ የሚባለው ኬቨን ደብሮይነ እሱ በሚገኝበት ናፖሊ ይገኛል። በርካታም ተጫዋቾች ጭምር አሁን ከሀላንድ የተረፉ ምናልባት ለሃላንድ ይደርሱ ከነበሩት ሰርቪሶች ባሻገር ዳግም ደግሞ ሌላ ወጣት የሆነ በጣም ተስፋ የሚጣልበትን ተጫዋች በናፖሊ ወዳቀናው ራስመስ ሆይሉንድ የኬቨን ደብሮይን መግባቦት ከዚህ በኋላ ይቀጥላሉ ተብሎ ይጠበቃል። ሶስት ጎሎችን አስቆጥሯል፣ ሁለት ኪ ፓሶችን ማቀበል የቻለ ተጫዋች ነው። በቻምፒዮንስ ሊጉ ምሽት የመጀመሪያዎችን ሁለት ጎሎችን ማስቆጠር የቻለ ተጫዋች ሆኗል። እርሱም ጭምር ይህንን በማድረጉ ደስተኛ ነው። እንግዲህ ባለፉት አምስት ጨዋታዎች አራት ጎሎችን አስቆጥሯል፣ ማንቸስተር ዩናይትድን ከለቀቀ በኋላ ማን ራስመስ ሆይሉንድ ብሔራዊ ቡድንም ጭምር ይህንን እያስተዋለንባቸው ከሚገኙ የቀድሞ የዩናይትድ ንብረት ከሆኑ ተጫዋቾች መካከል አንዱ ሆኖ እያስተዋለን እንገኛለን። ተጫዋቾች ከዩናይትድ መልቀቃቸው ተገቢ ነው ወይ የሚልም ጥያቄ ጭምር እንዲነሳ ምክንያት የሚፈጠር ይመስለኛል። እኔ አጥቂዎች ብቻቸውን ለመተቸት ምንድን ነው ሰርቪስ የቀረበላቸው በአማካዮቻቸው የሚለው ጉዳይ ትልቁን ትኩረት የሚስበው ጉዳይ ነው። ስፖርቲንግን ባሸነፉበት ጨዋታ ሁለት ወሳኝ የሚባሉ በተለይም ደግሞ መጀመሪያው አጋማሽ እና በሁለተኛው አጋማሽ የቡድኑን የማሸነፊያ ጎሎችም ጭምር እንዲቆጠሩ ምክንያት የሆነን ተጫዋች በሰበሰባቸው ውስጥ እንዲይዙ ምክንያት ነበር ማለት ነው። በናፖሊ በኩል ለዚህ ደግሞ ትልቁን ሚና መወጣት የሚችለው ተጫዋች ራስመስ ሆይሉንድ እንደሆነ በደንብ መሰት እንችላለን። በጣም ብዙ አስደናቂ የሚባሉ ተጫዋቾች አሉ እንደና ሎቦትካ፣ ፖሊቲያኖ፣ አንጊሳ፣ ኬቨን ደብሮይነ፣ ስኮት ማክቶሚናይ ትላንት ሁለቱም ጎሎች ሲቆጠሩ ሁለቱም ጎሎች ማቀበል የቻለው ደግሞ ኬቨን ደብሬን እንደነበር ተመልክተናል። እና እንዲሁም የኬቨን ደብሬን ጥራት ምንም ጥያቄ የለውም። አሁን እድሜው እንኳን እየገፋ መሆን ቢችልም የጣሊያን ሴሪ ካለበት የፍጥነት ሁኔታ አንጻር ለሆይሉንድ ቀጣይ ጊዜያቶች፣ በተለይም ወደ ጎሎች ያሉት የሚያገኛቸውን የግብ እድሎች በኮንቨርዥን ሬቶቻቸው ከፍ ወዳለ ጥራት እንዲሸጋገሩም ጭምር የማድረጉን ፖሲብል ቻንስ በከቨን ደብሩይነት ታግዞ ይሄ የ22 ዓመት ተጫዋች የተሻለ ጊዜን እንደሰልፍም ጭምር የሚያግዘው መሆኑን መረዳት እንችላለን እና ራስመስ ሆይሉንድ በናፖሊ በጣም የተሻለ ጊዜን ማሳለፍ የሚችልባቸው ከወደፊቱ በጣም የተሻሉ ዓመታት ስለመኖራቸውም ጭምር የሚጠቁሙ ቅጽበቶች እንዳሉ፣ በጣም ትልቁ ትልቁ ማሳያ የቻምፒየንስ ሊግ ምሽጡር ላይ ያስቆጠረው የመጀመሪያው ጎሎች ትልቅ ምሳሌ ናቸው ብለን እናነሳለን በተደጋጋሚ በዩናይትድ ቤት ውስጥ መቆየት ሊፈልግ እንደነበር ስናጋራችሁ ነበር። በዩናይትድ ቤት ውስጥ ቢያንስ ቢያንስ ሌሎች አማራጮችም ጭምር መጥተው ኖ፣ ፍላጎቴ በዚህ ቡድን ውስጥ መቆየት ነው፣ ይልቁን የፊት መስመር ተጫዋቾች በመምጣታቸው ከዚህ ቡድን መለያየት አልፈልግም የሚል ሀሳብን ሲያነሳ፣ ነገር ግን በጣም ተገፍተው ከዩናይትድ ከለቀቁ ተጫዋቾች መካከል አንዱ ነው እና ኋላ ላይ ግን የተሳካ ጊዜን ለማሳለፍ የሚያስችለው ደረጃ ላይ እየተመለከት ነው እንገኛለን። አንዳንዶች ቁጥሮችን እያነሱ ለመተቸት ሙከራን ያደርጋሉ። ለምሳሌ ከናፖሊ ጋር በነበረው የ73 ደቂቃዎች ምንም አይነት አሲስ፣ ኪስ ኪፓስ፣ ኦንታርጌት፣ ድሪበል እንዲሁም ደግሞ ሙከራንም ጭምር ሳያደርግ የወጣበትን ቅጽበት ለማንሳት ይሞከራሉ። ነገር ግን ራሺ ራስ በተሻለ መልኩ ደግሞ ማሳለፍ የሚችልባቸው መፃይ ጊዜያቶቹ በጣም ያማሩ መሆኑን እንደሚችሉም ጭምር የሚጠቁሙ ቆይታዎችን እየተመለከተን እንገኛለንና ገና አንድ ወጣት እንደሆነ አንድ አንድ ተጫዋች ደግሞ ይሄ የተሻለ ጊዜ እንደሆነ እየተመለከተን ነው። በተለይ በተለይ በዩናይትድ ቤት ውስጥ ይሄ ሀ አንድ አመት ተጫዋች ሀያ ሁለት ሰዓታት ከአስራ ሁለት ደቂቃዎችን ቆይታ አድርጎ ግን ጎሎችን ማስቆጠር እንዳልቻለም ጨምር ያነሱ ነበረ ይሄ ትክክለኛ ምክንያት አይመስለኝም። በግሌ የትኛው የሚፊት መሰረተ ተጫዋች የጎሎች ጎሎች እንዲያስቆጥሩ ኤክስፔክት ይደረጋል። ግን እነዚን ጎሎች ለማስቆጠር ደግሞ ሰርቪስ እንዲቀርብላቸው ኤክስፔክት ይደረጋል። ያ ካልሆነ እንዲሁ ከመሬት ተነስተው በራሳቸው ጥረት ብቻ ጎሎችን በእያንዳንዱ ሳምንት ላይ ማስቆጠር አይችሉም። እነዚህ ሁለት የዩናይትድ የቀድሞ ተጫዋቾች ግን በሄዱባቸው ሁለት ክለቦች በጎሎች ላይ ያላቸውን ተሳትፎች ስትመለከቱ ማንቸስተር ዩናይትድ እንደ ቡድን ትልቅ ችግር አለበት እንጂ ተጫዋቾቹ ላይ ክፍተት እንደሌለ ግን ትልቁ ማሳያ ሆኖ እየተመለከተን እንገኛለን። ራሺ ከማንቸስተር ዩናይትድ መውጣት እፈልጋለሁ ቃል በቃል ማለት ባይፈልግም ነገር ግን ሩበና ሞሪም እንደመጡ ለአዲስ ቻሌንጅ ዝግጁ ነኝ ሲል መልእክቱን አጋርቶ ነበር። ከዚያ በኋላ ነበር ወደ ቪላ ያቀናው። በቪላም የውሰት ውሉን እንደተመለከትነው ነበር ያ በዛ ቅጽበት የተመለከትናቸው ዩናይትድ ተጫዋቾች አሁን ላይ አብዛኞቹ የሉም። አንቶኒ ከዛ ባለፈ ታይረል ማላሲያ እንዲሁ ደግሞ ጋርናቾን ጭምር ወደ ቼልሲ አቅንተዋል። አሁን ግን የቀድሞ ዩናይትድ ንብረት የነበሩ ተጫዋቾች ባቀኑባቸው ክለቦች የተሻለ ጊዜን እንዲያሳልፉ ምክንያት ሆነዋልና ዩናይትድ አልያስ ተጫዋቾቹ ችግር ያለባቸው እናንተን መልእክት አስቀምጡልኝ። ነገር ግን የተሻለ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል ራስመስ ሆይሉንድን እና ማርከስ ራሽፎርድን በእንዲህ መልኩ ተመልክተናቸዋል።